የሰላም እጦት ምክንያት በሀገርና በሕዝብ ላይ የሚደርሰውን ጉዳት ለማስቀረት የአማራ ክልል የጸጥታ ኃይል አባል ለመሆን እንዳነሳሳቸው ወንድማማቾች የአድማ መከላከል አባላት ተናገሩ። ፖሊስነት ከቤተሰብ አልፎ ለሕዝብና ሀገር መኖር መሆኑን የተረዱ ከአንድ ቤት የወጡ ወንድማማቾች በርካታ መሆናቸውን የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ዋና ዳይሬክተር ምክትል ኮሚሽነር አበበ ደለለ ገልጸዋል። ፖሊስነት የህዝብና የሀገርን ሰላም ለመጠበቅ ከራስ አልፎ ለሌሎች መኖርን የሚያስቀድም የተከበረ ሙያ ነው። ይህንን የተረዱ በጸጥታው ዘርፍ የተሰማሩ ከአንድ ቤት የወጡ ወንድማማቾች ደግሞ በርካቶች ናቸው። ከነዚህ መካከል ወንድማማቾቹ ኮንስታብል ሳሌ ጠገናው እናም ኮንስታብል ጌትች ጠገናው ይገኙበታል። የሰላም እጦት በሀገርና በሕዝብ ላይ የሚያደርሰውን ጉዳት በዓይናችን ተመልክተናል ያሉት እነዚህ ከወንድማማችነት እስከ ጓድነት የደረሱት የአድማ መከላከል አባላት ግጭትና ጦርነት ለአንዴና ለመጨረሻ ጊዜ እንዲያበቃም ወደ ሙያው ለመግባት ችለናል ብለዋል። በስልክ ብቻ ነበር የምናወራው ያው ትንሽ ለቤተሰብ ትንሽ ትቆይ እንደምን ብዬ ነበር። ይህ ሲልድ ምናምን አለ ሀሳብ ከሆነ ጥሩ ነው ምናምን ብለን ነው እንግዲህ፣ እንደ ሲመጣም ሰምቻለሁ አውቃለሁ እሱ ምን እንደመጣ ያውቀ ነበር። እናትም ሀገር ናት አገርም እናት ናት በሚል ሰላም ለማድረግ የሚወጣ ነው። በሰፈራችን የሚደረግ ም እናውቃለን ሁላችን። እሱ ስናስበው ምናምን እስከ መቼ ድረስ በማለት የኛ የወደፊት ህይወትስ እንዴት ነው በሚል በቃ በዛ ነው እንድንነሳሳ ያደረገን። እኔ ከገጠር ነበር የነበርኩ ማገለግል ምን ከዚያም በኋላ የመጨረሻ ሲሆን በቃ ቤተሰብ እንትን እያለ እኔ ትምህርትም ስላቆምነ መማር ስላቆምነ በጊዜያችን የመማር እድላችን ስለተሰበረ በዚያ የተነሳ ሰላም ሲጠፋ እንግዲህ ለሀገርና ለወገን እኔ ህይወቴን መስዋዕትነት አርየ ሀገር ሰላም ቢሆን ይሻላል ብዬ ወደ ብር ሸለቆ ማሰልጠኛ ማካከል ገብቻለሁ። ከወንድማማችነት ላይ ሀገርና ህዝብን ለመጠበቅ ያለመ ወታደራዊ ጓድነት ሲጨመርበት የተለየ ስሜት እንዳለው የገለጹት ወንድማማቾቹም የተመረቁበትን የፖሊስነት ሙያ በመጠቀምም ሰላም እንዲሰፍንና ምቹ የልማት አካባቢ እንዲፈጠር ለማድረግ የሕዝብ አደራችንን እንወጣለን ብለዋል። የተሰጠንን አደራ በጠንካራና በጥሩ ሁኔታ ው ሀገራችን ሰላም ለማድረግ በተሰጠን ሁኔታ የሕዝብ አደራ እንግዲህ ተሰጥቶናል። ሞኒተሪ ማለት አደራ ነው፣ ሕዝብ ነው፣ ሀገር ነው። እና እሱን ተጠቅመን ሀገርን ሰላም ለማውጣት ያለው አንጻራዊ ህይወታ ይህን እንደዚህ ለማድረግ ነው ያሰብነው። ህዝባችን እንዲነቃ ልማት እንዲሳተፍ እሱን ነው ማድረግ ይፈልገው። የመንግስት ተልኮን እንዴት እንደማከብር እንዴት እንደምፈጽም ሁሉን ነገር ተረድቼ ከስነ ምግባር ተምሬ ከብዙ ወንጀልን እንዴት እንደምከላከል ወንጀልን፣ እንዴት ማጥቃት እንደምችል ምናምን ከሚል ብዙ ነገር ከብር ሸለቆ መካከል ብዙ ተምሬ ያለው ከራሴ በፊት ለወገኔ ብዬ ስለወጣው የሚሰጠኝን ተልቆ በመፈጸም እገኛለሁ ብዬ አስባለሁ። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ዋና ዳይሬክተር ምክትል ኮሚሽነር አበበ ደለለ በበኩላቸው በርካታ ቤተሰቦች ሁለትና ከዛ በላይ ልጆቻቸውን ለፖሊስነት ሙያ መረቀው የሚልኩ ወላጆች እንዳሉም አንስተዋል። የተለመደው ከብዛት ሁለት ሰው ልናገኝ እንችላለን። አሁን ከዛ በላይ ነው። ከሶስት በላይ የአንድ ቤተሰብ አባላት በየስልጠና ውስጥ ተሳትፈዋል። እና ምንድን ነው የሚያሳየው ይሄ የ ሕዝብን የማገልገል ሀገርን ለማገልገል ያለን ፍላጎት ያለን ተነሳሽነት ነው። ይሄ ከሰልጣኞች ባለፈ ቤተሰብም ጭምር ማለት ነው። ቤተሰብም ከአንድ ቤተሰብ እህትን፣ ወንድምን፣ ወንድማማቾችን ተመልምለው ሲመጡ ሸኝቶ ሲልክ ሂድና ሕዝብን አገልግል ሂድና ሀገርህን አገልግል ብሎ የሸኝበት ሁኔታ መኖሩን ከቤተሰብም ድጋፍ መኖሩን ማሳያ ነውና፣ እጅግ በጣም ከሌሎች ስልጠናዎች ለየት የሚያደርገው በርካታ አንድ የቤተሰብ አባላት በስልጠና ላይ መሳተፋቸው ነው። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ወንጀልን ለመከላከል የህግ የበላይነትን ለማረጋገጥና ሰላምን ለመጠበቅ የሚያስችል የሰው ኃይል እያፈራ ይገኛል።